አንናሪላንችነ የመጣ ነው የመጣ ነው። ከዚህ ዝናብም ምናልባትም ወይዘሮ መሰረት እንደተባለው ደጅ ላይ የምትሆን ከሆነ ከዚህ ዝናብም እንድንገላግላት እንግዲህ እሷን ማግኘት አለብን። አግኝተን ወደ ሌላ ቦታ ልንወስዳት ጥረት እናደርጋለን። እንደምታዩት ብርድ ነው፣ ዝናብ ነው። በዚህ ዝናብ ውስጥ ምን አይነት አኗኗር እየኖረች እንዳለ በረንዳ ላይ እንደዚህ እየዞረች ምን አይነት ኑሮ እየኖረች እንዳለ በጣም ግራ ነው የሚያጋባው። ሰው ከእላይ የነበረ ሰው በጣም ያሳዝናል። ተፈጥፍጡ ወርታቸው ወርዶ ምናምን ስታዩት በጣም አሳዛኝ ነው የሚሆነው። እና ለዛም ነው እኛም ጊዜ መስጠት ያልፈለግነው። ዝናቡ እንደዚህ እየዘነበ በዚህ ዝናብ እሷን ፍለጋ ከቦታ ቦታ በቃ ያሳዝኗቸዋል፣ እንደዚሁ የሚኖሩት አኗኗር። ደህና ኑሮ የነበረው ሰው ከቤቱ ተፈናቅሎ ወጥቶ፣ ከዚህ በፊትም ብዙ ታሪኮች እንደዚህ አይነት አይተናል እና እንደዚህ አይነት ነገር ሲፈጠርበት ማየት የሆነ ልብ የሚሰብር ነገር አለው። ዝናቡም ትዕይ። መሰረት ብዙ ሰማሁ፣ ሰፈር መጥቼ ስጠይቅ ደግሞ የተሻለ ከአንቺ ጋር ቅርብ ባላት ከአንቺ እጅ ትበላለች፣ ልብስም ምናምን ስትፈልግ ወደ አንቺ ነው የምትመጣው፣ ምናምን የሚል ነገር ሰማሁኝና እንደው የመሰረትን ታሪክ ሰው ነው እኛ ጋር መጥቶ ቅድም በስልክ እንደነገርኩት ሰው ነው እኛ ጋር መጥቶ እንግዲህ እየነገረን ምንድን ነው የተፈጠረባት የሚለውን እስኪ በአጭሩ ትነግርኝ ይችላል? ያው እኔ መሰረትን ማቃት ገና ሕጻን እያለው ነው ያው አላየሁን ቤቷን ስትመጣ እዚሁ ቅርብ አጠገባች እናት ቤት ያለው እና ከእናቴ ጋር የሚቀራረቡ ነበርና መሃል ላይ እናቴ ስታርፍ በቃ እንደ እናት ሆና ስትቆጣ ምንም እያለች ያሳደገችኝ እሷ ናት ማለት ይቻላል። እና ያው ከጎረቤትም በላይ ናት ለእኔ እና ያው በመሀል እህቴ ናት ብላ ከገጠር የሆነች ሴት መጣች። ያው በሰላም እየኖርን ነበር፣ ሁላችንም በቃ ደስ ብሎ ሁሉም እየኖረ ነበረ። ከዛ የሆነ ላይ በቃ ተገለበታ እሷም ከባለቤቷ ጋር መሰረትም ከባለቤቷ ጋር ተፋታች እና ሰላም ሰላም፣ የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ ሀሳብ አስተያየታችሁ ስለምሰጡኝ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ እንድታደርጉኝ በአክብሮ ተጠይቃለሁ። ሀሳብ አስተያየታችሁ አይለየን። ኢትዮጵያ ሀገራችን ሰላም ያደርግልን። ዛሬ እንግዲህ ወንድማችን ዘላለም እንግዲህ ባለ ታሪኳ መሰረት እንግዲህ ይዞልን መጥተዋል። ያው መሰረት በገዛ እህቷ እንግዲህ የገዛ ንብረቷ ተክዳ ያው ጎዳና ወጥቃለች ማለት ነው። እና ታማ ወደ ጎዳና ወጥታለች ማለት ነው። ቤተሰቦቼ፣ በጣም የሚያሳዝን ታሪክ ነው ማለት ነው። መሰረት ያው እንግዲህ አግብታ ያው ባለትዳር እንደነበረች ያው ከባሏ ጋር አብራ ስትኖር ከባሏ ጋር ለመግባባት እሱም እንግዲህ የተለያዩ ንብረቶች እያሸሸ ከእሷም ደግሞ እንደዛ ሲያሸሽ እና ከማይሆን ሰው ጋር ስታየው ያው ከሴት ጋር ስታየው ጊዜ ይሄ ነገርማ እንግዲህ ወደ ሌላ እያመራ ነው፣ እንግዲህ በኋላ ሜዳ ላይ ነው የሚጥለኝ እንደዚህ የሚያረግ ከሆነ በማለት እሷ ጠቅላላ ንብረቷ እንግዲህ በእህቷ አድርጋ ጠቅላላ ያላትን ንብረት በእህቷ አድርጋለች ማለት ነው። እህቷ እንግዲህ የገዛ እህቷ ናት። በልጅነቷ አምጥታ አስተምራ ብዙ ነገር አድርጋ ለዚህ አብቅታታለች ማለት ነው። እንግዲህ የእናት ልጅ እንግዲህ የገዛ እህት እንደዚህ ታደርጋለች ብላችሁ ማንም ቢሆን ማንም አያስብም ማለት ነው። እና የገዛ እህቷ ናት እንግዲህ ሁላ ጉዳይ ያደረገቻት ያው እሱ እንግዲህ የተለያየ ንብረቱ ያው ያሸሸ እንግዲህ ሌላም ጓደኛ ሴት ጓደኛ ይዞ አጋጣሚ ስታየው፣ ይሄ ነገርማ ወደ ሌላ ያመራልን የሚሆነ ነገር መፍትሄ መፍጠር አለብኝ በማለት እሷ ምን ታደርጋለች? ንብረቷ በእህቷ ታደርጋለች። እህቷ እንደነገርኳችሁ ከገጠር አምጥታ ያው አብራ ነው ያሳደገቻ ታስተምራ በቃ ሁሉም ነገር የሚያስፈልጋት ልጅ የምናት እህት የምናት ሁሉም ነገር የምናት በማለት ሁሉም ንብረቷ ብሷ አደረገችው። ከዛ በኋላ ያው ከባሏ ጋር እንደነገርኳቸው አለመግባባት ሲፈጠር ያው ነገሩ እየተባባሰ እየተባባሰ ሲሄድ ሁሉም ነገር በቃ ያው እህቷ ላይ ታደርጋለች ማለት ነው። ያው ከእህቷ ጋር በቃ በጣም ይዋደዳሉ። አብሮ ነው ሁሉም ነገር አይዞሽ ትላታለች። እስከ በቃ ትምህርቷ ሁላ ሁሉም ነገር ያው የምትችላት ሁሉም ወጪ ሁሉም ነገር ያው እሷ ናት ማለት ነው። በዛ ላይ ያው ሆቴል ሁላ አላቸው በጣም ያው ሀብታም ነበሩ ማለት ነው። እንግዲህ ባልና ሚስቶች እንደነገርኳችሁ እሱም ለብቻዋ ሸሸ፣ ንብረቱ እሷን በእህቷ አደረገች። ከዛ ያው ሲኖሩ ሲኖሩ ከዛ በኋላ አሁን የገዛ እህቷ ንብረት የሚባል የለሽም፣ የምን ንብረት ነው? እኔ ለፍቼ ደክሜ ያመጣሁት ንብረት ነው የምን ንብረት ነው? እንደኔ ስሪና ለፍተሽ ጥረሽ አምጪ፣ እንጂ አንቺ ንብረት ምንም ነገር የለም በማለት የገዛ ንብረቷ በስማ ያደረገችው ሁሉ የገዛ እህቷ ክዳት አለች ማለት ነው። እና እንደዛ ስትሆን ደግሞ ያው አሁን መሰረት እንግዲህ ታማ ወደ ጎዳና ወጥቃለች። ያ ወንድማችን ዘላለም እንግዲህ ያው ያለችበት ቦታ በመሄድ ያው ዘላለም እንደምታውቁት ለብዙ ለተቸገሩ ያው ብዙ መከራ እና ግፍ ለደረሰባቸው እህትና ወንድሞች ደራሽ ነው። በጣም መልካም ሰው ነው ማለት ነው። ያው ያለችበት ቦታ በመሄድ ያው ሲያፈላልግ ያው እህቷ ትር ጓደኛዋ ትርሲት ቤት እንግዲህ በማቅናት ያው ትርሴትን ያለው ነገር ጠይቆ ያው ትርሴት ደግሞ ያለው ነገር ተናግራለች። እኛ ያው የእናታችን ጓደኛ ነበረች። እናታችን ስታርፍ እሷ ናት ያሳደገችን፣ ምግብ ሁላ እየቋጠረች፣ ሁሉም ነገር እንደ እናት ስትቆጣጠረን፣ ስናጠፋም ሁሉም ነገር እንደ ቤተሰብ በጣም መልካም እና ጥሩ ሰው እንደነበረች። ትርሴት እንግዲህ የአካባቢ ወይም ጎረቤት ወይም ደግሞ ጓደኛዋ እንግዲህ ያለው ነገር ተናግራለች። ትርሲት ማለት ነው። እና ቤተሰቦቼ አንዳንዴ በጣም ያሳዝናል። እንግዲህ የገዛ እህታችሁ አምጥታችሁ፣ አስተምራችሁ፣ ለቁም ነገር አድርሳችሁ፣ ሁሉም ነገር አስተካክላችሁላት፣ ይሄ ነገር ይቀመጥ በአንቺ ላይ አድርገው ብላችሁ በስሟ ካደረጋችሁ በኋላ ሁሉም ነገር ካለቀ በኋላ ያንቺ ምንም ነገር የለሽም የምን ንብረት ነው ብላ ስትከዳችሁ ምን ያክል ልብ እንደሚሰብር ያ ሁላችንም እናውቀዋለን፣ ማለት ነው ያው እንደምታውቁ፣ ብዙ እህትና ወንድሞች ያው ብዙዎቻችን ብዙዎቻችን ላይ የሚደርስ ነገር ነው። አሁን በተለይ ውጭ ሀገር የምንኖር እኛ፣ ወይም በእህት ወይም በወንድም ብቻ በቃ እናደርጋለን። ከዛ በኋላ ያው ብዙ እህትና ወንድሞች የተካዱ አሉ። ለምሳሌ ብዙ እህትና ወንድሞች የሚክዷችሁ ደግሞ ብዙ ቤተሰብ የሚክድም አለ። በዛም ልክም ደግሞ በጣም መልካም ሰውም አለ ማለት ነው ቤተሰብ እና ያው እንግዲህ መሰረት የገዛ እህቷ ክዳት አለች ማለት ነው። ካደቻት የለሽ ምንም ንብረት የሚባልም ምንም ነገር የለሽም ብላ ያው ክዳት። እሷ መሰረት እንግዲህ ጎዳና ላይ ወጥቃለች። በጣም ታሳዝናለች። እና ያው አሁን እንግዲህ ያው ትርሲት እንግዲህ ጓደኛዋ እንግዲህ ያው ቤት ትመጣለች እንጀራው እንደ ሻይም ሁሉም ነገር እያረቁ ለምን እኛ እናታችን በሌለች ጊዜ ከጎናችን ነበረች ብዙ ነገር ከኛ ከጎናችን ሆና ብዙ ነገር እንደ እናት ብዙ ነገር እየተቆጣጠረች ብዙ ነገር ትረዳን ነበር። አሁን ደግሞ እኔ እንደዚህ በመሆኗ በጣም አዝናለሁ። ስለዚህ አንዳንዴ እዚህ ሰዓት መጣ ስትቀር ያለችበት ቦታ በመሄድ ሻይ ይዤ ሄድና ባለችበት ቦታ ሰጥቻ ተመጣለሁ። በቃ በጣም ታሳዝናለች በማለት ተናግራለች። ያው አጋጣሚ እንደዛ ሲያወሩ ከዘላለም ጋር ትርሲትና ዘላለም እያወሩ መታ ነበረ። ያው ዘላለም ወንድማችን ሲያወራትም ምንም ያው ልታወራ አልቻለችም ማለት ነው። ቤተሰብ እና በጣም ተሳዝናለች እና ይው ላይ ሆና በምንድን ነው በገዛ እህቷ ተክዳ ማለት ነው። በገዛ እህቷ ነው እንደዚህ የሆነች በገዛ እህቷ ነው። እና ያው እንደምታውቁ ነው። አንዳንዴ አንዳንዴ እኮ ያው የገዛ ቤተሰብ ነው አሁን እንትን የሚያረግ ማለት ነው። እና እቺ ልጅ እንግዲህ አምና እንደ ልጅም እንደ እህቴም ያው በዛ ላይ ደግሞ አብራ ነው እንግዲህ ብዙ አመት ከእሷ ጋር እንግዲህ አብራ ነው የኖረች። ያው እቺ ልጃት ከዳኝም የራሴ ሰው ናት እህቴ ናት በማለት ነው እንግዲህ ያላት ነገር ሁሉ ወደ እሷ አዙራ ያኔ ወደ እሷ ነው ያዞረችው ሁሉም ነገር ማለት ነው፣ ንብረቷ ሁሉ። ግን አሁን ክዳት አለች፣ ክዳት። አሁን እሷ አብዳ ጎዳና ላይ ናት። መሲ እንግዲህ መሰረት ጎዳና ላይ ወጥቃለች እና ያው እንግዲህ ዘላለም ወንድማችን ከዚህ ልግ ቦታ አንስተን የሆነ ቦታ እንግዲህ እናረጋታለን፣ ያው ዝናብ እየወረደባት ነው ምናምን ብሏል እንግዲህ እሱ። እድሜና ጤና ይስጦ። ያው ባይሆን እንኳን እሱ ደረሰላት። በጣም መልካም ሰው ነው። ያው የሆነ ቦታ ያደርጋታል፣ ደህና ቦታ ማለት ነው። እና የጤናዋ ነገር ደግሞ በጣም ያሳዝናል፣ በጣም ታሳዝናለች። ያው መጨረሻው እንዴት እንደሆነ ያው መጨረሻው የምናየው ይሆናል። ቤተሰቦች ማለት ነውና ከእንደዚህ አይነት ነገር ይጠብቃል ይጠብቃችሁ። በአሁን ጊዜ ማን እንደሚታመን አላቅ። እውነቴን ነው እና ያ ያ ጎረቤቶቹ ሁላ መስክረዋል በጣም መልካም ሰው፣ በጣም ጥሩ ሰው እንደነበረች፣ በጣም መልካም ሰው እንደነበረች እንግዲህ ጎረቤቶቹም ጓደኞቿም ሁሉም ተናግረዋል ማለት ነው እና ማን እንደሚታመን ያኔ እንጃ አላቅ። ቤተሰባችሁ የገዛ እህታችሁ ካልታመነች ማን ይታመናል? በአሁን ዘመንሽ ማን ስንመን እና በጣም ያሳዝናል። የሚያሳዝን ታሪክ ነው። የመሰረት የመሰረት በጣም ታሳዝናለች። እንግዲህ መጨረሻዋ እንግዲህ ጎዳና ላይ ወጥቃለች ማለት ነው እና እህቷ እንግዲህ የመኪና የቤት የሆቴል የሁሉም ነገር ባለቤት ሆናለች። መሰረት ግን መሬት ላይ እንግዲህ ጎዳና ላይ ወጣ ወደ ጎዳና ወጥቃለች፣ እና በጣም ያሳዝናል ቤተሰቦቼ ማለት ነው። እና አንዳንዴ ቆመ ብለን ማሰብ አለብን፣ አንዳንዴ ቆመ ብለን ማሰብ አለብን። እሷ ላይም ደግሞ አይፈረድም፣ ባሏም እንግዲህ ዝም እንዳትልም፣ እሱ እንዳለ ጠቅላላ ንብረቱ እያሸሸ ነው ልጅ ቢኖራት በልጇ ታደርግ ነበረ። ልጅ የላት እና ምን ይደረግ? ከዛ ያላት አማራጭ በገዛ እህቷ አደረገችው፣ ንብረቷ ማለት ነው። ከዛ መጨረሻ ላይ የገዛ እህቷ ከዳቻት። አሁን መሰረት ጎዳና ወጥቃለች። እንግዲህ መጨረሻ እንዴት እንደሆነ ምና ይሆናል እንግዲህ። ከእንደዚህ አይነት ይጠብቀን። ቤተሰቦቼ ሁላችሁም ስለምታበረታቱኝ አመሰግናለሁ። ዛሬ ሌላችሁ የመጣው ይህንን ታሪክ የመሰረት ታሪክ ነበረ። እንግዲህ ሀሳብ አስተያየታቸው አይለየን። ኢትዮጵያ ሀገራችን ሰላም ያርገለን። ኢትዮጵያ ከልጆቿ እንግዲህ ሰላሟን ይብዛልን እላለሁ። ክፉ ነገር ማይንካት ሀገራችን ማለት ነው፣ መግቢያችን ናት ማለት ነው እና ሰላማቸው ይብዛ።